ፋይሉን ያጠፋሹ፣ አንችልሽ አይደል? አንተ ምንድን ነው የምታውሩ? አውቅሻለሁ፣ በፍጹም እንዳታጃጅ። የእናቴን ቀሚስ ጠኛ። እኔ እንደዚያ አይነት አጸያፊ ነገር አላደርግም። እናትሽ አልሞተችም። አንቺ ወደ መጥቃብር ሳሽን በፍጹም አትሞትም። አንተ ቆይ እዚህ ያህል ምን አደረግኩ? ቀስ ብሎ የሚራመድ ሰውሮሽ የሚያረጀው እመኝ፣ አንቺ ግን ሳታረጅ ነውጠዎች። ከአባላት ውጭ መግባት አይፈቀድም እኮ ዴቪዬ። እየተደረገ ላለው ጥናት ከውጪ አማካሪ ተደርጎ የተላኩት እኔ ምን አዎ ዲፍ፣ አሁን ፊቴን ወደዚህ ያዞር ያለው የአንተን ህልም እውን ለማድረግ ስል ነው። ወደዚህ የመጣሁት አላመንኩ። ልቤ ውስጥ ያንተ አሻራበት ትልቁ አለ። እዚህ ጋር ለመድረሴ ትልቁ ምክንያት አንተ ነክ። እርጉዝ ነኝ ስትያለ ጽንስስ ቢሆን ትንሽ አልኮል አይፈልግም ብላለች። እድለኛ ስለሆንሽ ማመስገን አለብሽ። ይህንን ነገር የሚያደርገው ሰው ቢሆን እሳት ነበር ማህፀንሽ ውስጥ የሚያስቀምጠው። እግርህንስ ተቸገረ ነው ልበል ጭንቅላት ግን በዚህ ልክ ስንኩል እንዴት እንደሆነ ምንም ሊገባኝ አልቻለም። እሺ ቢያንስ ምን አለ ቀስ ብለሽ የምትጠጪ። ዛሬም ታፈቅረኛለ አይደል? ዛሬም ትሳሳልኛለ። ለአንቺ ሳይሆን ለተሸከምሹ ጽንስ ስል ነው። እሱ ሴን አይደል? እሱ ገና ንጹህ ወረቀት ነው። ምንም አይነት ክፋት አልተጫረበት። እኔ በግብዳው ሮዛ እንጭርበታለሁ። ቆይ ግን አንቺ ምን አይነት ጨካኝ ነሽ? የዋሆኜ ቢሆን ዛሬ የትኛው ጥግ ላይ እንደምወድቅ ነበር ሻሁን ምንን አስመልክተሽ ነው አልኮኑን የምትጋጭው? ያችን ዝላል፣ ዛሬ ባይሳካላት ኑሮ ዴቬኔን እርግዝና ነበር የሚያከብረው። እና አልሆነማ። አሁንም ቢሆን ግን ደስታዋ ይደበዝዛል። ግን እኮ ሄዳለች ሉሊት። በትክክል ስሟን መጥራት አችልም። እዛ ሄዳ እንደበቷ የሚፈታ ይመስላል ነስቲ ማለት ፕሮጀክቱን በተሳካ ሁኔታ አሳርተዋለች። የምር ነው ታዳሙ በአጠቃላይ ጉ ቆሞ አስጨበጨበችው። ያልኩ እኮ ነው። እንኳን ደሳለሽ እንኳን ደሳለ። የልጅ አባት መሆን ህልሜ መስለኝ ነበር። ግማሽ ሰዓት እንኳን በዛ ስሜት መቆየት አልቻልክም። እቻ አለም ደስታ ብቻ አደለች። የሉሊት እንዝላልነት የልጅ አምሮትን መጋረድ ነበረበት። ፈረንጆቹ ሀሳባቸውን እንዴት እንደቀየሩ ግራ ገብቶን ነበር አይደል? አዎ ሄዋን አዎ። ከውጭ የመጣው የቲሙ የቡድኑ መሪ እሷ ነች። የኔ ቆንጆ ወንድምሽ ሞቷል። ዴቭ መጀመሪያ ላይ ሄዋንን እቤት ሲያመጣት የጓደኛዬ እህት ነች፣ ጓደኛዬ ደግሞ ወታደር ነው እና ድንበር ላይ ህይወቱ አልፏል ብሎ ነበር። እሷን እዛ ቤት ይዟት የመጣው ማለት ነው። ይሄንን ነገር ያደረገው ይሄንን ነገር የፈጠረው ደግሞ እዛ ጋር ሮዛ ስለ ሁለቱ ግንኙነት እንዳትሰማ ነው እሷ ፍቅረኛ የነች የሚለውን ነገር ከሰማች ችግር ይፈጠራል፣ ትዳሬ ይበተናል የሚለውን ነገር ፈርቶ ነውና አሁን ደግሞ አንድ ለሮዝ የነገራት ነገር አለ። ባለፈው እንደውም መኝታ ክፍሉ አልጋ ላይ ሲያስብ ምንድነው የምታስበው ብላ ስትጠይቀው እዛ ጋ እሱ እያሰበ የነበረው ስለ ሔዋን ፍቅር ነበር። ከዚህ በፊት አብሮ ያሳለፉት ብዙ ነገሮች አሉ። እናም እሷ አስር ዓመት ቆይታ ነው እሱ ጋር የመጣችውና እሱ ደግሞ እስከ ስምንት ዓመት ጠብቆ ከዛም በኋላ ነበር ከሮዛ ጋር ወደ ትዳሬ ገባውና ይሄንን ነገር እያሰበ ባለበት ሰዓት ነው ሮዛ እዛ ጋ ምንድነው የምታስበው ብላ ስትጠይቀው እሱ ደግሞ የሚለው ነገር ሲጠፋው የሄዋን ወንድም ጓደኛ እኮ ድንበር ላይ ህይወቱ አልፏል፣ አሁን ደግሞ እንዴት ልንገራት ብዬ እሱን እያሰላሰልኩ ነው ብሎ ነበር ያኔ። በዛ ቅጽበት ከሷ ያመለጠው ማለት ነው። ሮዛ ደግሞ ይሄ ነገር እውነት መስሏታል። እና ለዛም ነው አሁን ላይ ዴቭ እኔ ጋር የሚመጡት ፕሮጀክቱን የሚመሩ ፈረንጆች እኮ የእነሱ ኃላፊ፣ የእነሱ መሪ ሄዋን ነች ብሎ ሲነግራት፣ እዚህ ጋር ደግሞ እሷን ለመጉዳት ወይ ደግሞ እሷ እንድታዝን ይመስላል ማለት ነው። ወንድምሽ እኮ በህይወት የለም ሞቷል ብላ ይሄንን ነገር የነገረቻ ማለት ነው። ሄዋን ደግሞ እዛ ጋር ይሄንን ነገር ማስመሰል ነበረባት። ያው እዛ ቤት የመጣችው ከዴቭ ጋር ይሄንን ነገር ፈጥሮ ዴቭ የጓደኛ እህት ነች ብሎ ነው እና እሷን እዛ ቤት ያመጣው። ሄዋን ደግሞ እዚህ ጋ ወንድሞች ሞተ፣ በህይወት የለም የሚለውን ነገር ስትሰማ የግድ ማስመሰል ነበረባት እና ለዛም ነው እንደዚህ የደነገጠችው። ሮዛ ግን እሷን ለመጉዳት ወይ ደግሞ እሷ እንድታዝን አሁን እየሰራች ያለችው የዴቭ ፕሮጀክት ወይ ደግሞ ፈረንጆቹ የመጡት አለ የነሱ መሪ ነችና፣ ይሄ ነገር ይሄ ስራ እንዲባላሽ በሚል ነው እዚህ ጋር ይሄንን ሀዘን እየነገረቻት ያለችው ማለት ነው። ስለ ሉሊት ፕሮጀክት ወይ ደግሞ እሷ የሰራችው ሪሰርች ካየን ደግሞ ከላፕቶፓ ውስጥ ያጠፋችው ሮዛ ነች። ይሄንን ነገር ደግሞ በአንቴሮ ወዲያውኑ ነበር እዛ ጋ ፋይሉ ጠፍቷል የሚለውን ነገር ሉሊት እና ዴቭ ሲያወሩ ወዲያውኑ የሮዛን ፊት ሲያይ ፈገግ እያለች ነበር እየሰረቀች እነሱን ስታይ ነበረው። በአንቴሮ ደግሞ ይሄንን ነገር ሲያይ እሷ ፋይሉን እንዳጠፋች ወዲያኑ እርግጠኛ ሆኖ ነበር። ሮዛ ግን በቃ ፋይሉን አጥፍቻለሁ፣ ስለዚህ እሷ ያሰበችው ወይ ደግሞ ህይወቱ አይበላሻል እሷ ያሰበችው ነገር አይሳካላትም በሚል ነው እዛ ጋ ዴቭ ያመቻችላትን ይሄንን የመሰለ ጥሩ እድል ልታበላሽባት ሞክራ ነበር ግን ደግሞ በስተመጨረሻ ላይ በሄዋን ምክር እዛ ጋር ሉሊት የሰራችው ሪሰርች ታውቃለችና ሄዳ በቃሏ ብቻ አቅርባ እናም ፕሮጀክቱ ተሳክቶላት አሁን ላይ በጣም ደስተኛ ሆና ያለችው ማለት ነው። ሮዛ ደግሞ ይሄ ነገር አበሳጭቷታል። እዛ ጋር እሷ ፋይሉን አጥፍታባታለች። ስለዚህ በቃ ከአሁን በኋላ ምንም ነገር ማድረግ አችልም ብላ ነው እዛ ጋር ያሰበችው። እሷ እሷ ፋይሉን አጠፋች ቀኑ ፕሬዘንቴሽን የምታ ታቀርብበት ቀን ሲደርስ ነው ወደኋላ ተመልሳ ራሱ እያስታወሰች ቀስ እያለች እንዳትሰራ ቀኑ ሲያል እንደ ነገ ታቀርባለች በሚለው ቀን ነው እሷ ዛሬ ፋይሉን ያጠፋችባት ማለት ነው። ይሄ ነገር መጀመሪያ ላይ ሉሊትን ቢያሳዝናት ወይ ደግሞ ሉሊት ቅስሟ ቢሰበር ራሱ ሄዋን ደግሞ ከራሷ ተሞክሮ እሷ ከዚህ በፊት የደረሰባትን ነገር ነግራት ነው እዛ ጋር ሉሊት በራሷ ተነሳስታ ሄዳ ፕሬዘንቴሽኑን በቃል እንድታቀርብ አድርጋ፣ ይሄ ፕሮጀክት የተሳካላትና አሁን ላይ ቤተሰቡ እንዳለ በጣም ደስተኛ ሆኗል፣ ከሮዛ ውጭ ማለት ነው። ሮዛ ደግሞ እያለች ያለችው እዛ ጋር በእርግዝና ዴቭን አታላ ይዘዋለች ና እንዴት ነው ለሉሊት ብለ እዚህ ጋር እኔ የነገርኩን እርግዝና እሱ እንትተ ለእሷ የምትሄደው እኔ የነገርኩ የእርግዝናው ደስታኮ ለ30 ደቂቃ ራሱ መቆየት አልቻለም፣ ብላ እዛ ጋ ዴብ እሷ ስላረገዘች ብቻ ደስተኛ እንዳልሆነ ለማስመሰል እየሞከረች ነው ማለት ነው። ግን ደግሞ እዚ ጋ እርግዝና የሚለው ነገር ውሸት እንደሆነ ዛሬም አረጋግጣልናለች። ባንቴሮ ፊትለፊት ቁጭ ብላ መጠጥ ስትጠጣ ነበር ማለት ነው። ባንቴሮ ደግሞ እዛ ጋ አምኗታልና ባለፈው እሷ የነገረችውን ነገር አርግዣለሁ፣ እንደዚህ እንደዚህ ምናም ብላ የፈጠረችውን ነገር አምኗልና ግን ደግሞ ለባንቴ ያለችው እርግዝናው ከዴቭ ይሁን ከሌላ ሰው ይሁን እሱና ነው ያላወቅሁት እንጂ የምርም እውነትም አርግዣለሁ ብለዋለች። ግን ደሞ እዚህ ጋ አልኮል እየጠጣች ነው። ይሄ ደሞ የሚያሳየው ሮዛ እውነትም አላረገዘችም። በመሀል ራስታም ሊሆን ይችላል። እዛ ጋር ሉሊትም ፋይሏን አጥፍታባት ሉሊት ደሞ ችግር የለውም ፋይሉም ከጠፋ በጭንቅላት ያስታውሳለሁ ሄጄ ማቅረብ እችላለሁ ስትል ወዲያኑ ነበር ወደ ውስጥ ገብታ መጠጥ ይዛ መታ ስትጠጣ የነበረው ማለት ነው። የፈለገ ነገር ቢሆን እዚህ ጋር እውነት እርጉዝ ብቶ ለልጇ ታስብ ነበር። ሲጀመር እሷ ስለ እርግዝና አርግዣለሁ የሚለውን ነገር ራሱ እያነሳች ድንገት ነበር እዛ ጋር ሄዋን ውጪ ላይ ያለውን ነገር ስለ እሷና ስለ ባንቴሮ ለዴቭ ልትነግር ስትል ነበር እዚ ጋር እሷ በመሃል ገብታ ሄዋን የምትናገረውን የሁለቱን ሚስጥሮች ስለመታቅ እዛ ጋር ዴቭን እኔ የዋሸው ነገር አለ እርጉዝነኝ ይሄን ነገር ደግሞ አልነገርኩም ብላ በዛ ነገር ዴቭን አስራ ያዘችውና እናም ደግሞ ዴቭ ራሱ በጣም ደስተኛ ሆኖ እግሯ ስር ወድቆ እያመሰገነ ሲደሰት ያን ነገር አይታ እንደውም ስትቆጭ ነበር። ይሄንን ነገር እኮ በፊት ነበር ማሰብ የነበረብኝ። ከበፊት ጀምሬ ይሄንን ነገር እቅዴ ውስጥ ባስገባ ኖሮ ያለምንም ችግር ቶሎ ብዬ ዴቭን እግሬ ስር እጥለው ነበር ብላ ተቆጭታ ነበር። ላለፉ ቀናት ራሱ አርግዣ ያለው የሚለውን ነገር ባለመናገሯ አሁን ደግሞ እዚህ ጋር በመሀል እየረሳች መጠጥም እየጠጣች ነው። ይሄ ነገር ደግሞ ውሸት እንደሆነ ነው የሚያሳየው። ግን ባንቴሮ በቀላሉ እሷ የምታረጋቸው ተንኮሎች ራሱ እሷ የምታረጋቸውን ክፋቶች ራሱ ያውቃል። ግን ደግሞ እዚህ ጋር እርግዝና የሚለውን ነገር ሊያቀባት አልቻለም። በዚህ ነገር ባንቴሮን ሸውደዋለች ማለት ነው። ፋይሉን ራሱ የሉሊት ፋይል ማን ያጠፋው እንዴን ይጠፋው የሚለውን ነገር ራሱ እሷ ሮዛ እንዳጠፋች ከአንዴን ያወቁ እሱ እሷ ደግሞ ክዳለች። እዛ ጋ እንደውም ልትል የፈለገችው እናቴን ቀን ይስጠኝ እኔ አላጠፋውም ብለ ነበር። ግን እናቱ አልሞተችም፣ በህይወት አለች። ባንቴሮም በዚህ ነገር ይዞታል። እናት ሽኮ በህይወት አለች፣ አልሞተችም። ይህን ነገር ደግሞ አንቺ እንዳጠፋሽ በደንብ አውቃሉ፣ ብሎ ነግሯታል ማለት ነው። ሌላው ነገር ደግሞ ስለ ሮዛ እርግዝና ካነሳን፣ ይሄ ነገር ሄዋንን በጣም አላስደሰታትም። እሷ ስለ እርግዝና የሚለው ነገር ሮዛ እርግዛለች፣ እንደዚህ የሚባል ወሬ ከተነሳ ወዲያው ትከፋለች፣ ወይ ደግሞ ከነሱ ጋር ተነስታ ትሄዳለች። ያ ማለት ደግሞ አሁንም ድረስ ዴቭን በጣም ታፈቅሯለች። እናም ደግሞ ወደፊትም የሆነ ተስፋ አለን ወይ ደግሞ ወደ ፍቅራችን እንመለሳለን የሚለውን ነገር ታስባለች። ለዛም ነው አሁን ላይ ስለ ሮዛ እርግዝና ሲያነሱ እንደውም ሉሊት ፕሮጀክት ሆና አቅርባ ወደ ቤት ሲሄዱ መንገድ ላይ አሁን ደግሞ ወደ ቤት ሄድን የቀረውን ደስታ ቤት ያለውን ስለ ሮዛ እርግዝና እናከብራለን ብሎ ዴቭ እዛ ጋ ሲናገር ወዲያኑ ተከፍታ ነበር እየሮጠች ወደ መኪናው የገባችው። ይሄ ማለት ደግሞ በሮዛ እርግዝና እሷ ደስተኛ አይደለችም ማለት ነው። እዛ ጋ አሁን እውነቱም ሮዛ አርግዛ፣ ያረገዘችው ልጅ ደግሞ የዴቭ ከሆነ እሷ ለአንዴና ለመጨረሻ ጊዜ ዴቭን ስለምታጣው ከዚህ በኋላ እሱን አላገኝም ስለምትል ለዛ ነው በዚህ ልክ አሁን ስለ እርግዝና ሲነሳ እንደዚህ የምትከፋ ማለት ነው። ዴቭም ከዚህ በፊት የተናገራት ነገር አለ። የኔና የአንቺ ነገር እኮ በቃ አብቅቷል፣ ምንም እንኳን ብንዋደድ፣ ምንም እንኳን ብንፈላለግም እኔ አሁን ላይ ባለትዳር ነኝ፣ ሮዛ ላይ እንደዚህ ማድረግ አልፈልግም ብሎ እዛ ጋር እሱ ስለ ሮዛ ጸባይ አያውቅም። ሮዛ ማን እንደሆነች ጸባዩ ምን እንደሆነ ምንም የሚያውቀው ነገር የለም። ለዛም ነው አሁን እዚህ ጋር ስለ አንዳንድ ነገሮች ራሱ ከይሄዋን ጋር ሲያወሩ እሱ እዛ ጋር የሚያስበው ሮዛን እየከደዋት ወይ ደግሞ እሷ ላይ ሌላ ነገር እያደረኩ እያለ ነው ያንን ነገር የሚያስበው። እና ወዲያውኑ ይጸጸታል። ይሄንን ነገር ማቆም አለብን ብሎ ደጋግሞ ለሔዋንም ይነግረታል እናም ደግሞ እየደጋገመ እሷን የሚጠይቃት ራሱ ለምንድን ነው አሁን መምጣት ያስፈልገች ብሎ ይሄንን ነገር ይጠይቃታል ያ ማለት እሱ ለስምንት ዓመት ሙሉ ሔዋን ትመጣለች ብሎ ሲጠብቃት ነበር ና ከዛ በኋላ እሷ ሁለት ዓመት ጨምራ አስር ዓመት ሞልታን የመጣችው ያ ማለት እሱ እኔ የራሴን ጊዜ በቂ የሆነ ጊዜ ጠብቄሽ አለው ለምን አርፍደሽ መጣች አንቺ ስላርፈድሽ ነው እዚህ ጋር እኔ ከሮዛ ጋር ትዳር ውስጥ የገባው እያላት ነው ማለት ነው ከአሁን በኋላ መሆን ያለበት ያው ዴቭ ከሮዛ ጋር ያለውን ነገር ቢያቆም ይሻላል። ግን እሱ ሊያቆም የሚችለው ወይ ደግሞ ከእሷ ጋር የመሰረተውን ትዳር ሊያፈርስ የሚችለው ስለ ሮዛ ጸባይ ሲያውቅ ነው። እሷ የምታደርጋቸው ተንኮሎች፣ እሷ የምታደርጋቸው ክፋቶችን ካወቀ በኋላ ነው እሱ ያንን ነገር ከሷ ጋር ሊያደርግ የሚችለው። ይህንን ነገር ደግሞ እንዲሆን እዛ ጋር ዴቭ ሮዛ ማን እንደሆነች ና ምን አይነት ሰው እንደሆነች እንዲያቅ የሚረዳው ባንቴሮ ብቻ ነው። ባንቴሮ እዚህ ጋር ያለውን ነገር ከሮዛ ጋር በፊት ትዳር ውስጥ እንዳሉና ሮዛ ደግሞ ምን አይነት ክፉ ሰው እንደሆነች ምን አይነት ተንኮለኛ ሰው እንደሆነች ና ባንቴሮን ራሱ እንደዚህ እግሩ እንዳይሰራ እንደዚህ ወንበር ላይ ቁጭ ብሎ እንዲቀር ያደረገችው እሷ መሆኗን ያለውን ነገር ሁሉ እንዳለ ለዴቭ ነግሮት እሱም ላጠፋቸው እዛ ቤት እንደ ሮዛ ወንድም ሆኖ ለተቀመጠው ያንን ጥፋት ሁሉ ይቅርታ ጠይቀው እዚህ ጋ ዴቭ ለሱ ብዙ ነገር አድርጎለታል። እናም ደግሞ አሁን ላይ ራሱ ለሱ እያፈላለገ ያለው ባንቴሮ እዚህ ጋ የተሻለ ሕክምና አግኝቶ በሁለት እግሩ ተራምዶ እንዲሄድ ነው። በዛ ልክ ነው እሱ አሁን ለባንቴሮ እየለፋ ያለው ማለት ነው። ባንቴሮ ደግሞ እዚ ጋ የተፈጠረውን ነገር እየተከናወነ ያለውን ነገር ነግሮ በዛውም ይቅርታ ጠይቀው ሮዛ ማን እንደሆነች ያንን ነገር አጋልጦ ዴቭን ነጻ ማውጣት አለበት ማለት ነው። ያው ዴቭ እዛ ጋር ከሮዛ ነፃ ከወጣ ከሄዋን ጋር አንድ ላይ መሆናቸው አይቀርም። አሁን ላይ ሁለቱም በጣም ይዋደዳሉ፣ በጣም ይፈላለጋሉ። ግን ደግሞ እዚህ ጋር የሮዛ መኖር ሁለቱ አንድ ላይ እንዳይሆኑ ስላደረጋቸው ይሄንን ነገር ደግሞ ሊያስወግድ የሚችለው በመሀላቸው ሮዛን ሊያወጣ የሚችለው ባንቴሮ ብቻ ነው እንጂ ማንም አይደለም። ያው ሮዛ ለራሷ አፍ አውጥታ እኔ እንደዚህ ነኝ እንደዚህ ነው ሰው ነኝ ብላ ስለ ራሷ አትናገርም። እሷ ብዙ እቅዶች አሏት። ዴቭን ራሱ ማጥፋት ትፈልጋለች። ለዚህ ለዚህ ደግሞ የፈለገ ነገር ቢሆን ሚስጥሯ እንዲወጣ አትፈልግም ማለት ነው።